ተጀመረ! ተጀመረ! አዎ፣ ተጀመረ ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርብ ለበለጠ መረጃ እታች ባሉት ስልኮች ይደውሉልን ቴምር ሪልስቴት ከቤተሰብ በላይ እጅግ በሚያሳዝን በሚያስገርም ሁኔታ በእንዲህ አይነት መንገድ በ67 ዓመታቸው የጉልበት ስራ እየሰሩ ህይወታቸውንና ቤተሰባቸውን የሚመሩ እናት መታየታቸው በርካቶቻችንን አስገርሞናል። እሳቸው የህይወትን ውጣ ውረድ ለማሸነፍ ነው እንዲየታገሉ የሚገኙት በርካታ ስራዎችን እየሰሩ ልጆቻቸውንም ለማሳደግ ይሞክሩ ነበረም። ከወለዷቸው ልጆች መካከል ሁለቱን በሞት አተዋል። ሌላኞቹ በህይወት ያሉት ደግሞ የህይወት አቀበትና ቁልቁለት እየፈተነቻቸው እሳቸውን ማገዝና መርዳት ሳይችሉ እንዲህ በመከራ ውስጥ እንዲኖሩ ተገደዋል ማለት ነው አይደለም? በሳቸው እድሜ ላለም ትልቅ ሰው ይቅርና ለወጣቶቹም ጭምር ፈታኝ የሆነችው ህይወት በብዙ መንገድ እያንገላታቻቸው ከቅርብ ጊዜያት ወዲህ ደግሞም የገጠማቸው ከባድ ፈተና እንዲህ ያለውን ስራ እንዲሰሩ እንዳስገደዳቸው በስልክ ባደረግነው ቆይታም ነግረውኛል። ለመሆኑ እኚህ እናት ምንድን ነው ያጋጠማቸው? ከልጅነት ስተውቀት የወጡበት የህይወት መንገድና መስቅልቅል ምን ይመስል ነበረም? ወደዚህ ወደ ጉልበት ሥራ እንዲገቡ ያደረጋቸው ምክንያትስ ምንድን ነው? በተለይ ከልጆቻቸው ጋር የተገናኘው ፈታኙ የህይወት መንገድ ሲገለጥ ምን ይመስላል? ሁሉንም በዚህ መሰናዶ የምታገኙት ይሆናል። እንደምናችሁ የምንወዳችሁ፣ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ከእኛ ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናችኋለን። በዛሬው ዝግጅታችን በከሚሴ ከተማ እጅግ በሚያስደንቅ መንገድ እንዲህ ያለውን የጉልበት ስራ እየሰሩ የሚተዳደሩትን የ67 ዓመት አዛውንት ምንድን ያጋጠማቸው ብለን ጠይቀን በስልክ ቆይታ አድርገናል። ከዝግጅቱ በርካታ ቁም ነገሮችን ታገኛላችሁ። እስከ ዝግጅቱ ፍጻሜ አብራችሁን ቆዩም ሄሎ ወይዘሮ ሀብታም አሁን የሚመች ቦታ ነዎት ለማውራት? ኮች መልካም፣ መልካም። እንተዋወቅ እስኪ መጀመሪያ ወደ ጥያቄዎቹ ከማለፌ በፊት ስምዎት ማን ይባላል? እስከ አባት ሙሉ ስምዎት። ሀብታም ፍቃዴ ካሳው። እስኪ ከልጅነትዎን ጀምርና የት ነው የተወለዱት? አስተዳደገው ምን ይመስል ነበረ? የተወለድኩት ወልዲያ

እረ፣ እድሜህን አላውቀውም። የዚያ ጊዜ እሺ፣ ወጣሁኝ እንደገና እንዲያው ስል ደግሞ አዚጥ መልሰው ዳ የመጀመሪያ ባለቤቱም ጋር አልለመዱም። ምንድን ነው የነበረው ችግሩ? ለምንድን ነው ያለመዱት? አሁን የሚሰራው እሱ ጥፋት የእኔ ያጠፋሉ። ስለዚህ መልመድ አልቻሉም ከቤተሰቡም ከባለቤት ወትም ጋር አደግ እያሉ መጡ ማለት ነው። ከገረገራ ጤና ረዳ መጣ። የገረገራ ላይ ነው።

በደርግ ጊዜ ነው። ትዳሩ ተመቸኝ። ገና ተቀመጥኩኝ፣ ወለድኩለት። ያው ሁለት ጊዜ ሞቱት። የመጀመሪያ የወለዷቸው? የመጀመሪያ የወለድኩት። ምንድን ነው? ምን ተፈጠረ? ምንድን ነው ያጋጠማቸው? ለምንድን ነው የሞቱበት? እኔ እንጃ። ተጠላይ አንዱ አርጓል፣ አንዱ አላገጠም። ወንድ ነው አንዷ ሴት ናት። እዚያ ወዲህ ስል ደግሞ ወለድኳ እንዲህ። አሁን ሁለት አሉ። አሁን ሁለት ልጅ አለት ሌላ ሁለት አሉ። እንትና ሳንካ ነው ያለችው። ተዳሪተ እንደገና ያገባው ሰውዬ ታመመግኝ። እሺ የታመመግ ዜና ዝን ዝን ብጥሩ እንዲህ አለ። እንደገና ሰማያውያን ሶስት ቀስ ሶስት ቀን ብቻ ሆነው ሰማያያ ወረደ። እዚያ ወዲህ ወገቤን ታጥቄ ነጋዴ ሆንኩ። ነጋዴ ሆኜ ቡና ስነግድ ስነግድ አሁን ቅርብ የዛሬ ስድስት ዓመት ሆነኝ። ያን ሸቅሎ ማያቅትም ቡናውን ተውኩት። አካሰረ አላዋጣውትም፣ አላዋጣኝም። እንደገና የጉልበት ስራ ገባሁ። ወደዚህ እንመጣበታለን። ባለቤቶ ታዲያ ታመው እንደነበር እየነገሩኝ ስለነበር እንዴት ሆኑ? ህመሙ እንዴት አደርጋቸው? ከዛ በኋላ እርሶ ጋር ከተለያዩ በኋላ ግን ቀደም ሲል እያወሩኝ የነበረው ባለቤቶ ሲታመሙ ልጆቹን የማሳደግ ኃላፊነት ይኖራል እና እነርሱን አሳድገዋል። እንዴት ነበረ ሲያኖሯቸው የነበረው? ባልተቤት የማካለ ገና በደረጃ ተቀምጬ ደህና ባልነበረ ያው የዝጊር ነገር ነው እንደ ሰው እጅ ነው አመመው ያው በስራው ቀኑበት ደሴ ሆስፒታል ተቀየረ አተው ተለከፈ ምንም ሊድንልኝ አልቻለም። እኔ ዝም ብዬ ሰባ ስምንት ነው። ትዳር ምረት በጣም ቆይቷል። አልመከሰከስም እኔ ወንድ አለ ብዬ ልቤ ነው ወደ ወንድ አላስተማራሁም። ስራ ብቻ ነው ልጆችን ማሳደግ ኃላፊነት ይኖራል። ባለቤቱ ሲታመሙና፣ አዎ እንዴ እንዴት ነው ያሳደጓቸው? አዎ የታመመ ጊዜ ጨለማው ተደርካፊ ያው ክብር ተመስገን ልጆቹ ያው ደህና አደጉ። እንደገና ልጅ ሲክስ የተወለደ ደረሰኝ። ውጪ እሄዳለሁ ብላ ውጪ ሄደ ተመለሰኝ ታማ መጣኝ። ምን አጋጠማት? እኔ እንጃ አለፋ አብራሩ ላይ ይሁን አላውቅም። ነገሩ ነገሩን ይሄው እንግዲህ ወዲህ አመት ሆነ። ስለዚህ እሷ ህመም ህመም ስላጋጠማት ነው አሁን ከእርሶ ጋር ጓደኛዋ ነው ይዟት የሄደው። አባቲኛ ይዛ ተድቦ ብሮ በባር ያዘ ተለቀሰችኝ እንዲያለችኝ አጨነፈችኝ አይ ብላት እንዲያለችኝ አሁን ጦሱ ለኔ ተረፈ የሚገርም ነው ምናልባት እሷም ያው የእርሶን ህይወት ለመለወጥ እርሶን ካሉበት ደረጃ ለማሻሻል አስባ ሊሆን ይችላል ይሄን ያደረገችው ያሻሻል ከዛ በኋላ ምናልባት ህክምና ወይ ደግሞ ሌሎች ነገሮችን በእምነቶ በጸበል በሌሎች ነገሮች አልሞከሩም ስላት እምን? ስላት እንዲህ ትለኛለች፣ ታስቸግራለች፣ ትለኛለች፣ ትለኛለች። ስለዚህ የሚያግዘው ሰው የለም። እሷንም ወደ እንዲህ አይነት ነገር ለመውሰድ የሚያደርገው ነገር ምን? ወንድሞችም የራቁ ናቸው፣ ራቅ ብለው የሄዱ ናቸው። ግማሾቹ ደቡብ ናቸው፣ ግማሾቹ ደግሞ ወደ አዲስ አበባ ናቸው፣ ግማሾቹ ሀገራችን ናቸው። የዛሬ ሰው መራሱ ነው እንጂ መቼ አዎ ያው የኑሮውም ሁኔታ አስቸጋሪ ስለሆነ ይገርማል በጣም። አሁን ታመመችብኝ ያሉ ልጅ ሁለተኛዋ ልጅ ናት አይደለ? ካገባችሁ ውጭ ያለችው አላገባኝ። ሌላኛዋ ግን አግብታለች ትዳር ይዛለች። ምንድን ነው አሁን ህመሙ? ቤት ነው ያለችው ብለውኛል። እና ያመማት ነገር ምን ምን አይነት ህመም ነው ያጋጠ የአእምሮ ህመም ነው የገጠማት። ስለዚህ እሷን ለማስተዳደር እርሰውም ደግሞ የራሰውንም ህይወት ለመምራት ሲሉ ነው ማለት ነው ወደዚህ ወደ ቀን ስራው የገቡት። ይገርማል። ከመቼ ጀምሮ ነው ይሄን ስራ የጀመሩት? በጣም ጎበዝ እናት ናት። ከሚስት ሆስፒታል የሚሉት አለ አይደለ? እሺ አሁን ያለቃለን። እሺ የስራ መጀመሪያ የሱ ነው። እዚያ ስራ ስሰራ አሁን ዘንድሮ ነው ተመርቆ የጨረስን ነው። ስለዚህ ከመጀመሪያው ጀምረው ሰርተው አስመርቀዋል ማለት ነው። ተመርቀዋል። እንደገና ካዚያ ወጥቼ ደግሞ ህን መንገድ ስራውን መንገድ ውሃ አቀጣጠት የሚሰሩትን

ኢደይ እንደዚህ የምትሰሩት ልጅ የለውም? እንዳለ ልጅን ያማትል አልኩት። አረ የምትተዳደሩት በጉልበት ሆኖ የሚረዳ የለም የሚረዳ የለም አልኩት። እንደገና እንዴት አካውንት የለሽም? እንደ ንግድ ባንክ አለን አካውንት። የዛሬ ሁለት አመት አስራ ዘጠኝ ሺ ብር ሰጥተውና ነበር በዛች አካውንት ቁጥሩን ሰጠሁት። እንደገና በዚህ አነሳኝ አሰራይቶ እሱ ነው እንዲ ያለ ደረጃ ይንገም ያወረደልኝ አብዱ ይባላል። በጣም ደስ ይላል። እኛም በጣም አዝነን፣ ምክንያቱም በዚህ እድሜው እንዲህ አይነት ስራ እየሰሩ ስንመለከት ብዙ ሰዎች ናቸው ማህበራዊ ሚዲያዎች ላይ የእርሰውን ፎቶ ሲመለከቱ በጣም እያዘኑ በዚህ እድሜያቸው እንዲህ አይነት ስራ ውስጥ መሆናቸው ብለው ድጋፍ ማድረግ አለብን የሚል ሀሳብ እያነሱ የነበረው እና እኔም እሱን ተመልክቼ ነው እንግዲህ የደወልኩለት ስልክ ቁጥሮውንም አፈላልጌ ማለት ነው። እና በጣም በጣም ጠንካራ እናት ነዎት። በጣም ጎበዝ ነዎት። እውነት ለመናገር በዚህ እድሜ አሁን ስንት አመቶት ነው? በጣም ጎበዝ እናት ነዎት። በዚህ እድሜ የቀን ስራ እየሰሩ ጉልበት ስራ እየሰሩ መኖር በጣም ይገርም ነው። በጣም ይገርም ነው። እሱ እየረዳኸኝ ነው እንጂ በእኔ ሳይሆን ፈጣሪን እለምነዋለሁ። ስሰራ ቆሻን ናሳሊ ለዋለ ያነሳልኛል። በጣም ይገርማል። በጣም ይገርማል። ስለዚህ አሁን እዚህ የቀን ስራ ለመስራት ሲሄዱ አሰሪዎቹ ትልቅ ሰው ነዎት አይችሉም ብለው አይከለክሉዎትም? ግን ያው ሸገረኝ ስላልኩት ያስተናግደኛል፣ ስላልኩት ያከብረኛል

ትልቅ ነገር ነው በእውነት እንዲህ ከተለያዩ ሰዎች ጋር ማገናኘቱ በራሱ በጣም ትልቅ ነገር ነው። ምክንያቱም በዚህ ዘመን እኮ እናቴ ወጣት ሆኖ እንኳን ቤቱ ተቀምጦ የሚውልበት ባለበት ጊዜ እንደ እርሶ እንዲህ ደግሞ አቅመ ደካማ የሆነ ሰው በእንዲህ አይነት መንገድ ማየት በጣም የሚገርም ነገር ነው እውነት ለመናገር እና ለዛም ነው እኛም በጣም የተገረም ነው ይህ ሚሸግሩ መኖሪያ ቤት ተከራይቶ ነው የሚኖሩት። የእርስዎን ፍላጎት እንዲሟላ ፈጣሪ እንዲያግዘው ለተመልካቾቻችን ጥሪ እናቀርባለን። ግን ብዙ ሰዎች ደወሉሎት፣ ከዛ በኋላ ልጁ ፎቶዎትን ካሰራጨ በኋላ ምን ይልዎታል ሲደውሉ? መልካም፣ እሺ፣ መልካም። እንግዲህ ነው የሚያደረጉልኝ እንጂ ውለታውን ሲመልስላችሁ እንጂ እኔ እኔ ነው መልካም። እንግዲህ ፈጣሪ ጠንካራ መሰላም ነው። እውነት ነው። እውነት ሰላም ቢሆን ነው እርዳታ መልካም እንግዲህ፣ ፈጣሪ አግዞት ፈጣሪ በርታዎት። ከዚህ በላይ ልጆትንም ጤናዋን ጤናዋን ይመልስላት። ስለዚህ እኛም ለእኛ ተመልካቾች ደግሞ ጥሪያችንን አስተላልፈናል። አካውንት ቁጥሮትን እዚህ እናስቀምጣለን። ስላገኘሁት በጣም ደስ ብሎኛል። መልካም ጊዜ ይሁንለት እናቴ።

አሜን አሜን ናትሜንአሜን ኔናት አሜን ሰላም ሆኑ የተወደዳቸው የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስለምታደርጉ እናመሰግናለን። በዛሬው ዝግጅታችን እንግዲህ እንደተመለከታችሁት እኚህ የስልሳ ሰባት አመት አዛውንት እናት በዚህ እድሜያቸው እንዲህ ያለውን የጉልበት ስራ እየሰሩ ህይወታቸውን እየገፉም ያሉበትን ሁኔታ አስቃኝተናችኋል። እሳቸውንም ካሉበት የህይወት መንገድ ለማውጣትና ወደ ተሻለም ኑሮ ለማሸጋገር የሁላችንም እገዛ ስለሚያስፈልግ ለእናንተ ለተመልካቾቻችን ጥሪ እናቀርብላችኋለን። የምትችሉትን ሁሉ ድጋፍ እንድታደርጉላቸው እንጠይቃለን ማለት ነው። እንግዲህ ከኚህ እናት በጣም በርካታ ነገሮችን መማር እንችላለን። በተለይ ደግሞ የህይወት አቀበትና ቁልቁለት ማብቂያ እንደሌለው በተለያየ መንገድ ልንፈተን ሊያጋጥመን የሚችል ከባድ ነገር እንደሆነ መገንዘብ መረዳት እንችላለን። በእንዲህ ያለው የህይወት ምዕራፍ ውስጥ እንዳንገባ ፈጣሪ ሁላችንንም ይጠብቀን። ነገር ግን የእሳቸው ጥንካሬ ደግሞ ሌላ ለእኛ ቁም ነገርን ያስጨበጠን ነገር ሆኖ ተመልክተነዋል። ምክንያቱም አይደለም በሳቸው እድሜ ያለ ሰው ይቅርና በወጣትነት እድሜ ላይ ያሉ ሰዎች እንኳን ስራ ለመስራት ህይወታቸውን ለማኖር በማይጥሩበት ሁኔታ ውስጥ እንዲህ ያሉ እናት መኖራቸው ደግሞ የጥንካሬ ተምሳሌት ሆነው አግኝተናቸዋል ማለት ነው። ከሳቸው ብዙ ነገሮችን ተምረናል። እናንተ ደግሞ ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። ጌታቸው በላይ መሰናዶን ወደ እናንተ አዘጋጆች ያቅርቢዋለሁ። መልካም ጊዜ ሆንላችሁ። ተጀመረ! ተጀመረ! አዎ ተጀመረ! ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ! ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪልስቴት ከቤተሰብ በላይ